እኛ ሳንሄድም ሳንሞትም ይሄው ለዚህ በቃን። መጀመሪያ በእውነቱ ረጅም ጊዜ ቆይታ በኋላ ከብዙ ውጣ ውረድ እዚህ ተሰባስበን በዚህ ሰዓት ይህንን ስነ ስርዓት እንድንቋደስ ያደረገን ፈጣሪ የተመሰገነ። አንድ ነገር አስታወሰኝ። ይሄ ነገር አንድ የቆየ ብሂል አለ ሰው ካልሄደ እና ካልሞተ አይመሰገድም ይባላል አይደል? እሳ ሲቸቆን አድርጉ። እኛ ሳንሄድም ሳንሞትም ይሄው ለዚህ በቃን እና ስለዚህ በቅተናል። ይህንን ደግሞ በእውነት ሀሳብ አመንጭተው እንዲህ ሳንሞት በቁም እንድንታሰብ ያደረጉን አካላት በሙሉ ከፍ ያለ ምስጋናዬን አቀርባል። አላበዛም። ከዚህ በተረፈ እንዲህ አይነቱ ነገር ለአዲሶቹ ታዳጊዎችም የሚያነቃቃ ስለሚሆን እንደዚሁ ሰው ሳይሞት በቁመናው ሊማመስገን ነገር ቢቀጥል ደስ ይለኛል። በተረፈ ለተደረገልን ሁሉ ላቅ ያለ ምስጋና ያቀርባለው። እግዚአብሔር ይስጥልኝ። አመሰግናለሁ። እናመሰግናለን። ሁላችሁንም ፈጣሪ እንደዚሁ ጠብቆን አምረን አጊጠን ተውበን እንድንገኝ ያደረገ ፈጣሪ የተመሰገነ ይሁን። እንኳን ሰላም ተገናኘን። ታላቅ አባቶቼ ወይም ለእኔ ደግሞ ሞዴል የሚሆኑ ቀዳሚ አካል የሚበጀንን መልካም መልካም ነገሮችን ከዚህ በኋላ ማስቀጠል ያለብን የሚል መተማመን ላይ መግባባት ላይ ደርሰናልና ሁላችንም ከልባችን ከአንገት በላይ ከአፋችን ሳይሆን ከልባችን አንድ እንሁን። በርካታ ችግሮች ይኖሩብናል እንደ ግለሰብ ማያስማሙ ማያግባቡ፣ በጣም ብዙ ነገሮች ሊኖሩ ይችላሉ። ግን ደግሞ ለህዝባችን ስንል ሁሉንም ነገር እርግፍ አድርገን አንድን ብንሆን በጣም መልካም ነው። አንድ ስንሆን ነው ፈጣሪ የሚያግዘን፣ እኛ ከተለያየን ፈጣሪ አያግዘን። ፈጣሪ አንድነታችን ጨምሮ ይስጥ። እንደዚሁ በቀጣይ ጊዜም አምረን አንድም ሰው ከኛ መካከል ሳይጎል ፈጣሪ ያገናኘን። ይህም ፕሮግራም ላዘጋጃችሁ ለዞን አስተዳደር ምክር ቤት እንዲሁም በዞኑ አፈጉባኤ ጽህፈት ቤትም እንዲሁም ለሁሉም ከፍ ያለ ምስጋና ያቀርባለሁ። ጊዜ ይስጥልን። እናመሰግናለን መሰግናለን። በመቀጠል ዛሬ ሀያ ሰባት ዓመት በኋላ ነው አርባ የሚደረገበትና